አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 26 ይዤላችሁ መጥቻለሁ። ማሜ ብዙ ካሽከረከራቸው በኋላ በስተመጨረሻም ወደ ነጋሻ ኩመር ቤት ይዟቸው ቀረበ። እቤቱ ጋር እንደደረሰ ለትንሽ ሰከንዶች ከራሱ ጋር ተማከረ። በዚህ ወሳኝና እጅጋን ገብጋቢ ሰዓት ትክክለኛ ውሳኔ ካልወሰነ ራሱንም እነሱንም ይዟቸው ሊያልቅ እንደሚችል በእርግጠኝነት ያውቃል። ስለዚህ ኃላፊነት የጎደለው ውሳኔ አሊያም እንዲህ ነበር እንዲህ ብሎ በመመለስ ስህተት ብዙ ዋጋ ያስከፍለው ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ ያለው አልሐምዱሊላ ሰላም ነኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆየው ይህንን በጥንቃቄ ለማድረግ ሲል ጥቂት ሰከንዶች ከራሱ ጋር ተማከረ። ከፍተኛ ክላክስ ከኋላው እያጮሁበት የሚፈልገውንና የሚጠብቅበት የሚጠበቅበትን ጊዜ ከወሰደ በኋላ ከመኪና ወርዶ ወደ እነሱ አመራ። ጥቁሩን መኪና አጠገቡ እንደደረሰ መስታወቱን አንኳኳ። ከፈቱለት። ሾፌሩ እና አንድ እጅግ ፊቱ የሚያስፈራ ጋርድ ተቀምጧል። ይህንን ጋርድ ቀድመው በጨረፍታ ከኤልያስ ጋር እነ አህመድ ቤት ውስጥ አይቶታል። እንዳየው ነገሩ ገባው። ለምን እንደመጡ ውስጥ ውስጡ ላይ ተፈጥሮበት የነበረው ጥያቄ ሙሉ ለሙሉ መልስ አገኘ። የኤልያስ ሰዎች እንደሆኑ ሙሉ ለሙሉ አረጋገጠ። በዚህ ሰዓት እንዲህ አላቸው። በቃ እኔም እናንተም ተግባብተናል። ስለዚህ ከዚህ በኋላ አባሮሽ አባሮሽ ባንጫወት አሪፍ አይመስላችሁም አለ ጋርዶ ምንም ሳይናገር ሽጉጡ አወጣ ማሚም ኖ ኖ ኖ እንደዛ አይደለም በዛ መንገድ አይደለም ያልኩ የውላችሁ እኔ ከአውሮፓ ወደ ኢትዮጵያ እጅግ በጣም ውድ የሆኑ መድኃኒቶችንና ፍጹም የማይገኙ የህክምና ቁሳቁሶችን በነጻ ከካምፓኒ ጋር እየተጻጻፍኩኝ ለሀገር ድጋፍ የማደርግ መንግስት በጣም የሚያቀኝና ከለላውን ሁላ ላረግልህ ብሎ ከለላውን ሁላ ላርግልህ ብሎ የጠየቀኝ አይነት ግለሰብ ነኝ። ምልላችሁ ፈልጌ ነው እኔ ላይ የሚደርስ ማናችሁም ጥቃት እኔ ሳልሆን መንግስት ነው ቀጥታ ምላሽ የሚሰጣችሁ፣ አለ ጋርዱ። ለመጀመሪያ ጊዜ ተነፈሰ። ምን እያስፈራራህን መሆኑ ነው? አለ ማሚ ኖ ኖ ኖ፣ ይሄ ማስፈራራት ምናምን አይደለም። እኛኮ በጣም ትላልቅ ነን፣ ትላልቆች ነን። በአሁን ሰዓት እየሄዳችሁበት ያለው መንገድ በሙሉ ልክ እንዳልሆነ እናንተም አለቃችሁ ኤልያስም ያቃል። አስተውሉ። እኔ ስለ ኤልያስ ገና አንተን ጋር ከመምጣት በፊት ሰምቻለሁ። ስለዚህ መሳሪያ ሳልይዝ ሰው ሳላስከትል በድፍረት ኤልያስን እየፈለኩት ያህል አናግሬ አጠገቡ ተቀምጬ አውርቼው ተመልሼ የወጣሁት እያንዳንዱን ነገር በትክክል ስለማውቅና ከጀርባ ያለውን ያለኝን ከጀርባ ያለኝን ዓለም ስለምተማመን ነው። ስለዚህ አሁን አሁን በዚህ ሰዓት እንኳ ማንኛውም ሰው ከቤቱ ወጥቶ ያለንበትን ሁኔታ ቢመለከት ወይም ደግሞ ማናችን ጥፋተኛ እንደሆንን ለማጣራት ቢሞክር በእርግጠኝነት እናንተ ናችሁ አደጋ ውስጥ የምትሆኑት፣ ምክንያቱም የእናንተ መኪና ነው ከእኔ ጋር ከእኔ ኋላ የቆመው። ስለዚህ እየተከታተላችሁኝ እንደነበር ለመግለጽ አቋቋማችን አቋማችን ብቻ በቂ ነው። እዚህ አጠገባችን ያለው ፖሊስ ጣቢያ ላይ ብናመለክት ደግሞ እጃችሁ ላይ በዚህ ሰዓት መሳሪያ ይዛችኋል። እናንተ ጋር ያለው መሳሪያ መቼስ ፈቃድ እንደሌለው የታወቀ ነው። እጀ ላይ ባለው ስልክ እንኳ ብጠቁም የጸጥታ ኃይሎች ቢመጡና እኔንም እናንተንም ይዘውን ቢሄዱ እናንተ የመጣችሁበት ዓላማ ሰው ለመግደል እና በማይሆን ባልተፈቀደ ክትትል ውስጥ ስለሆነ ቀጥታ ወንጀል ውስጥ ነው የምትሆኑት። ኤልያስ እንደሆነ ራሱን ያሸሻል፣ ይደብቃል። አለቃችሁም ነው የሚላችሁ። እናንተ ግን ዘብጥያ ተወርዳላችሁ፣ እኔ ነፃ ወጣለሁ። እያችሁት አይደል? በሁሉም መመዘኛ፣ በሁሉም መስፈርት በዚህ ሰዓት የጨዋታው ኳስ ያለው እኔ ጋር ነው። ስለዚህ ከምትመኙ እኔና እናንተ በአንድ ነገር እንስማማ። በቃ ወደ መጣችሁበት ተመለሱና እኔ ደግሞ የተወሰነ ብር እከፍላችኋለሁ። በእርግጥ መክፈል የለብኝም ማለቴ በዚህ ሰዓት ከእናንተ የተሻለ ጥሩ ሁኔታ ላይ ያለሁት እኔን፣ ግን በባዶ እንዳትመለሱና የትዛዝ የትእዛዝ ስሜት ተሰምቷችሁ የማይሆን ነገር ውስጥ እንዳትገቡ እንደራደር አላቸው። ጋርዱም መልካም፣ እሺ፣ መቶ ይመችሃል አለው። መቶ ሺህ ብር ማለቱ ነው። ማሚ በደንብ ፈገግ ካለ በኋላ ምን ነው፣ እኔን ነበር እንዴ ልትገድሉኝ የመጣችሁት የነበረው? ከዛ እኔን መግደሉን ተውትና ኤልያስን እንድትገድሉልኝ ስንት ልክፈል ነው እንዴ ያልኳችሁ እንዴ ነግሬያለሁ እኮ መጀመሪያም መክፈል አይጠበቅብኝም እንደው የመጣችሁበት የልፋታችሁ ዋጋ ለማለት ያህል ነው እንጂ እኔ በዚህ ሰዓት የሰፈሩ ሰው እንዲወጣ ክላክስ ከእናንተ በላይ ነፍቼ ባስወጣ ሰፈሩ ቢከበን ሰፈሩ ቢከበን የምትያዙት እናንተ ናችሁ ይህንን ማመን አለባችሁ አለው ጋርዱም እና ስንት ነው የምትለው? ብሎ ጠየቀው። አስር ይመችሃል፣ አለ ማሚ። አስር ሺ ማለቱ ነው። ጋርዱ እና ሹፌሩ ከተያዩ በኋላ ከባዶ ከዘብጥያስ ከዘብ ብር ይሻለናል፣ ብለው ባለው ተስማሙ። አምጣው፣ ግን ከኤልያስ ምን ብለን ነው የምንነግረው? ማለት እንዴት አመለጣችሁ ቢለን ምን ልንለው ነው? አለ ጋርዶ፣ ጠየቀው። ማሚም ለሱማ አትጨነቁ እኔ ቆንጆ ብልሃት ሰጣችኋለሁ። ምን ትሉታላችሁ መሰላችሁ? አለና እጅግ በጣም ሽፍራራው ጥቂት ሰከንዶች ካሰበ በኋላ አው እየተከተልነው ነበር፣ የሆነ ሰዓት ላይ በጣም ፍጥነቱን ጨመረና እዚህ ዋናው አደባባይ ላይ ያለው ዋና ፖሊስ ጣቢያ አለ አይደል? በቃ እዛ ግቢውን እስከፍቶ ሰተት ብሎ ገባ። ራቅ ብለን ስንጠብቀው ከትንሽ ደቂቃዎች በኋላ ከአንድ ፖትሮል አራት ፖሊሶችን የጫነ የውም መሳሪያ የያዙ ፖሊሶች ጋር ከኋላ እየተከተሉን ወጣ። ይመስለኛል ማሚ የመንግስት የሆነ መስሪያ ቤት የሚሰራ ሰው ነው በሉት። ከዛ መኪናውን ከኋላ እየተከተለው ፓትሮሉ፣ እሱ ከፊት እየሄደ እነ ጋሻ አክመል ሰፈር ደረሱ። ከዛ በኋላ እየተፈጠረውን ማየት አልቻለም። ምክንያቱም ፓትሮሉ እኛን ከዛ መንገድ በኋላ እንድንጓዝ አልፈቀደልንም። ብዙ ብንጠጋ ፍተሻ ምናምን ቢሉ መሳሪያ ስለሚገኝብን ራቅን። በኋላ ቢያዙን ብንያዝና ብንያዝና የማይሆን ነገር ውስጥ ቢገቡ ወንጀል ውስጥ እንዳንከት ስላለን ወደዚህ መጣን ትሉታላችሁ አላቸው። በመጣላቸው መፍትሄ በጣም ተደመሙ። እርስ በእርስ ተያይተው ፈገግ አሉ። ጋርዱ አድናቆቱን መደበቅ አልቻለም። የምትገርም ሰው ነህ፣ በጣም መርዝ ነህ። አንተን ነበር ሺህ ዓመት ማገልገል አለው ማሜም፣ ህህህ ጭንቅላት ያለው ሰው እኮ አገልጋይ አይፈልግም፣ ለማንኛውም አለና በሱፍ የደረት ኪስ ውስጥ የታሸገ አስር ሺህ ብር አውጥቶ ሰጠው። እንዴ ሰጠው እንዴ ሲል ጨመረለት። የወለፍ ግን በምንም መልኩ የሆነ ጀብድ ይፈጽማለሁ ምናምን ብላችሁ ለማታለል ወይም ደግሞ የሆነ በቃ ሌላ ነገር ብታስቡ የምሬን ነው የምላችሁ። የሚያስጠላ አጨራረስ ውስጥ ነው የምትገቡት። የምንለያየው ተማምነን ነው። እኔም እናንተ ላይ ምንም አልጠቁምም እናንተም ወደ እኔ አትመለሱም። እንዲያይ በቃ እንዳያውቅባችሁ ይሄ ሁላ ነገር እንዴት በዚህ ፍጥነት ሆነ ብሎ እንዳይላችሁ የሆነ ቦታ ትንሽ ተቀምጣችሁ መሄድ ትችላላችሁ። ቻው አለና አሰናበታቸው። እነሱም ብራቸውን ይዘው ሄዱ። ማሚ ከልቡ ተነፈሰ። የእነ ጋሻ አክመል ቤት አንኳኩቶ ሲገባ ጥቂት የልጃቸው ሴት ጓደኞች እሷን አጅበዋት ተቀምጠዋል። ማሚ አጠገባቸው ላሉት ለሁለት ጓደኞቹ ደግሞ ጉድጉድ እያሉ አገኛቸው። ሰላምታ ሰጥቶ ተቀመጠ። ከዛ ጋሻ አክመልን ሊያናግራቸው እንደሚፈልግ ነገራቸው። ወደ ውጭ ይዟቸው ወጣ። እማና ዶክተር ያሬድ በስልክ እየተከራከሩ ነው። ድንገት የብዛቸው ሲጠፋበት ዶክተር ያሬድ ኦማ ጋር ደውሎላቸው እሳቸውም ወደ ሀገራቸው ለመሄድ አዲስ አበባ ለቀው ሊሄዱ ልብሳቸውን እየሸከፉ እንደሆነ ነገሩት። እንዳይሄዱ ሊያሳመናቸው የቻለውን እየጣረ ነው። ዶክተር ያሬድ የስነ ልቦና ሐኪም እንደመሆኑ መጠንም ንግግር ያውቅበታል። ልባቸውን ለመግዛት የአቅሙን እየተፍጨረጨረ ነው። እንዲህም አላቸው ኦማ እርሶ አይደሉም እንዴ አንድ ሰው ለመርዳት እሱን ማወቅ አይጠበቅበትም ያለኝ እንዴ ሱለይማን እኮ ፈልጎት ያመጣው ህመም አይደለም እርሶም ብቻ አይደለም እኔንም ገዝቶኛል እንዴ እኔ ስል አንተ ማነህ እንዳይሉኝ እኔ እኮ ነኝ አዲስ ከመጣው የካናዳ ልኦል ቡድን ጋር ይህንን አይነት ህክምና እድል ያገናኘሁት እኔው በራሴ መንገድ እንዲታከም አድርጌው እኔን ራሱ ረስቶኛል ከዛም አልፎ ተርፎ ስንት አመት ስንት አመት የለፋሁላት፣ ያለሷ ለሰዓታት እንኳ መቆየት የማይችለውን መሪ ምንም እኮ ረስቷታል። እርሶን ብቻ ነጥሎ ቢረሳው እኮ ነበር እንደዚህ ማሰብ የነበረው። ቦት ሲቀጥል ደግሞ ቆይ፣ እሱ ታሞ ነው ህመም ነው እንደዚህ ያደረገው። መርሳት ፈልጎ አይደለም። ማንም ሰው ቢሆን ያሳለፈውን ታሪክ ህይወቱን መርሳት አይፈልግም። ሱላይማን እኮ ሌላ አዲስ ህመም ውስጥ ነው የገባው እንጂ በፍጹም የተሻለ ነገር አይደለም ያገኘው። አውቆ ነው የረሳው? አውቆ እኮ አይደለም እናት አባት ማን እንደሆኑ እንኳ በማያውቅበት ሁኔታ የእርሶን እናትነት ጠልቶ እንዴ የረሳው? እንዲዛ ኮ ነው የሚመስለው አላቸው። ኦማ ልባቸው ስለተሰበረ አልገባህም እኮ ዶክተር። አስብ እስቲ ለሱ ጤና እና ሰላም ስትል ስንት የሆንክለት ማንነትን ዝቅ አድርገህ ንብረትህን አተህ ከሰውነት ተራ ወተህ በቆሎች አልችሬ እስከ መሆን እስከ መሆን የወረድኩለት ሰው ልጄ ብሎ እናቴ እያለ ስንት ጊዜ የተላመድከው ሰው ድንገት ማነሽ አላውቅሽም እኮ ሲለኝ፣ እንዴት አድርጌ ነው የምቀበለው? እኔ ኮ አይኖቹ መክፈት አሁንም ደስ ብሎኛል። አይኖቹ ማየት ስለቻሉ ኮ በጣም ደስተኛ ነኝ። ግን እንዴት አድርጌ ነው አንቺ ማነሽ ሲለኝ መቀበል የሚችለው? እኔ አልችልም ዶክተር አልችልም አሉት። ዶክተር ያሬድም እንዲህ አላቸው። ቆማ ስለ ሱለይማን ችግር ለእርስዎ እኔ ባብራራ ለቀባሪ ማርዳት ነው የሚሆንብኝ። እንዴ ሱለይማን ያለፈው ህይወቱ አስታወሰ የአሁን ረሳ ማለት እኮ የተሻለ አለም አገኘ ማለት አይደለም። የትላንትና ህይወቱ ቢያስታውስ እንኳ የትላንትና ህይወቱ ላይ የነበረበት ሁኔታ የነበሩትን ሰዎች የነበረውን ንብረት ቢኖር ባይኖር ሁሉ ነገር እኮ እንደነበረው ሆኖ እኮ አይጠብቀውም። ከነዚህ ሁሉ ዓመታት በኋላ ባዶውን የቀረው ይበልጥ እኮ ሱላይማን አሁን ሰው የሚያስፈልገው ጊዜ ላይ ደረሰ። እስቲ ያስተውሉ። ያኔ ማንነቱን ረስቶ እርሷ ጋር እጆ ላይ በወደቀበት ሰዓት ሳያውቁት ማንነቱን እሱንም ሳያውቁት እኮ ነበር አይደል ያገዙት። ዛሬ እኮ አንድ የተሻለ ነገር አለ እርስዎ ያውቁታል እሱ አያውቁትም እንዴ የሱላይማን የዋህነት ማንነቱ ንጹህ መሆኑን እርሶ ከማንም በላይ ያውቁታል አይደል ዛሬም እኮ አይኖቹ ተከፍተውለት ከሆስፒታሉ ሲወጣ እርሶን ይጠብቃል ማስታወስ ባይችልም እንኳ አጠገቡ ሆነው ሊደግፉት የሚችሉ ሰዎችን ይጠብቃል ታዲያ ከሆስፒታሉ ወጥቶ አዲሱን ህይወቱን ረስቶ ከትላንትናው ህይወት ላይ ደግሞ አንድ ሰው እንኳ ሳያገኝ ቢቀር ድጋሚ አይጎዳም። እርሶስ የሆነ ነገር መሆኑን ቢሰሙ ጸጸቱን ይችሉታል? ዛሬም ያስፈልጉታል እንዴ? አንድ እናት ያስፈልጉታል እንዴ? አንድ አጠገቡ መሆን እንዳለቦት ሰው ያስፈልጉታል። ከሆስፒታሉ ሲወጣ ሰው ርቦት፣ ሰው ናፍቆት፣ የእኔ የሚለውን ሰው ለማየት ሲል ነው የሚወጣው። ማንን ያገኝሽ? እኔ ለሱ ሩቅ ነኝ እኮ እርሶ በጣም ቅርብ ኖት። እንግዲህ እየነገርን የአዲሱን ህይወት ረስቶ የበፊቱን እንዳያስታውስ ሁሉ አዲሱን ህይወቱን እንዲያስታውስ አጠገቡ ልንሆንና ልንደግፈው ይገባል። እርስዎ ከማንም በላይ እሱን ያውቁታል። ስለዚህ ከአጠገቡ ሊለዩ አይገባም አላቸው። ኦማ ልባቸው ተከፈተ፣ ሊቀበሉት ዝግጁ ሆኑለት። እሺ ዶክተርዬ፣ ካልክሺ ካልክሽ እኔ ኮማነስ ሲለኝ የሚሰማኝን ስሜት መቆጣጠር ስለማልችል ነው። እሱን ፍራቻ ነው የምደበቀው እንጂ ጠልቸው አይደለም። መሄጃ እንደሌለው ሰው እንደሌለውም አውቃለሁ። የሚወልቅበት እንኳ ላይኖረው እንደሚችል እኮ እገምታለሁ። የቤት ኪራይ እንኳ በእኔ ነው የሚከፈለው። ግን ጨነቀኝ፣ ምን ላድርግ አሉት። ዶክተር ያሬድም እማ፣ እርስዎ ምንም አይጨነቁ። በነበሩበት የመከራ ጭንቀትና አስቀያሚ ህይወት ሁሉ የሚወጡበት ብዙ ነገሮች እየተስተካከሉ ነው። ደግሞ የፍርድ ቤቱ የተያያዝነት ጉዳይም በጣም ጥሩ መልክ ይዞለታል። ስለዚህ ነገሮች በጣም በጣም ቆንጆ በሆኑበት ሰዓት እርስዎ የሚያስፈልጉበት እንጂ የሚርቁበት አይደለም። በቃ ከዚህ በኋላ ብዙ ልዕሎች አልፈልግም። ሱለይማን ነገ አስር ሰዓት ላይ የመጨረሻ የጨለማ ቤት ቆይታውን ይጨርስና ወደ ውጭ ማውጣት ይችላል። ያኔ በሩን ከፍቶ ከሆስፒታል ሲወጣ መጀመሪያ የእርስዎን ፊት ያያል ብዬ እጠብቃለሁ። ደህና ይሁኑ ብሎ ስልኩን ዘጋ። ቤተሰብ ክፍል ሀያ ስድስት ይህን ይመስል ነበረ። በክፍል ሀያ ሰባት እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላ ወበረካቱ።